ኢትዮጵያ በታዳሽ ኃይል ልማት እየሰራች ያለው ስራ በአቪዬሽን ዘርፍ ለመተግበር የሚያስችል ስምምነት ተፈረመም ስምምነቱ፣ የኢትዮጵያ ማዕድን ኮርፖሬሽን ከእንግሊዝ የታዳሽ ኃይል አምራች ሰንበርድ ባዮፊል አፍሪካን ጋር የዘላቂ አቪዬሽን ነዳጅ ጋራም የተፈራረመችው። በጉዳዩ ላይ ተጨማሪ መረጃ ሊያጋራን ባልደረባችን አንዱ አለም ተስፋዬ በቀጥታ መስመር ላይ አግኝተነዋል። ከእሱ ጋር አጠር ያለ ቆይታ አደርጋለሁ። አንዱ አለም እንደምን ውለሃል? በዚህ ስምምነት ላይ ምን ምን ሀሳቦች ተነሱ? ስምምነቱስ በምን በምን ጉዳዮች ላይ ትብብርን የሚፈጥር ነው? አመሰግናለሁ በረከት እንግዲህ ኢትዮጵያ በተለያዩ ዘርፎች በተለይ ደግሞ ባለፉት ዓመታት በታዳሽ ኃይል ልማት ላይ ከፍተኛ ስራዎችን እየሰራች ትገኛለች። በተለይም እነዚህ ስራዎቿ ዓለም አቀፍ እውቅና ጭምር እያስገኙላት እንደሆነ ይታወቃል። በቅርቡ በሶማሌ ክልል ካሉብ የወጣውም የተፈጥሮ ጋዝ ነዳጅ እንግዲህ በተለይ በካርበን ልቀቱ ዝቅተኛ የሆኑ ተሽከርካሪዎችን ለመጠቀም የሚያስችል እንደሆነ ይታወቃል። በዚህ በታዳሽ ልማት ዘርፍ የተለያዩ ስራዎች ሲሰሩ ነበር ባለፉት ዓመታት በ2018 መግቢያ ላይ የተመረቀው የታላቁ ህዳሴ ግድብም እንግዲህ የዚህ ጥረት አንድ አካል መሆኑ ይታወቃል። በተለይ ደግሞ በትራንስፖርቱ ዘርፍ ይህንን በአጠንክሮ ለመስራት የተለያዩ ስራዎች የተሰሩ ይገኛሉ። ባለፉት ጊዜያት የኤሌክትሪክ ተሽከርካሪዎችን ከማስገባት ጀምሮ የአየር ንብረት ለውጥ ለመከላከል የሚያስችሉ በትራንስፖርት ዘርፉ ላይ ዝቅተኛ የካርበን ልቀት ያላቸው ተሽከርካሪዎችን ለማስገባት የተለያዩ ማበረታቻዎች ሲደረጉ እንደነበር ይታወቃል። እነዚህም ስራዎች እንግዲህ በአለም አቀፍ ደረጃ ኢትዮጵያ የአየር ንብረት ለውጥ ችግሮችን ለመቋቋምና ለዛም በመከላከል ስራው ላይ ጥረቷን ለማድረግ የሚጨበጥና የሚታዩ ስራዎች የምትሰራባቸው ዘርፎች እንደሆኑ ይታወቃል። ዛሬም እንግዲህ የኢትዮጵያ ማዕድን ኮርፖሬሽን ከእንግሊዙ ሰንበር ባዮ ፊውል ኢነርጂ ጋር የተፈራረመው የአየር ትራንስፖርት በአየር ትራንስፖርት ዘርፍ የሚጠቀም እስካሁን በአለም ላይ የምንጠቀመውን የፔትሮል ነዳጅ የሚተካን የታዳሽ ኃይል የሆነ የአየር ፕላን ነዳጅ የማምረት ስምምነት ነው። እንግዲህ ይህ የዘላቂ አውሮፕላን ነዳጅ የማምረት ስራው እንግዲህ የሚሰራው በተለይ ከእንስሳትና እጽዋት እንዲሁም ሌሎችን ግብዓቶች በመጠቀም በካይ ያልሆነ የነዳጅ አይነት ነው። እንግዲህ ይህ የነዳጅ አይነት በዓለም ላይ ከተዋወቀ ጥቂት አመታት አስቆጥሯል። በተለይም በተለያዩ ትልልቆቹ አውሮፓ ሀገራት በትግበራ ላይ የሚገኝ እንደሆነ ይታወቃል። በአፍሪካ ግን ብዙም እስከዚህም እንደሆነ ነው የሚነገርለት። እንግዲህ ይህንን ወደ ኢትዮጵያ አምጥቶ ለመተግበር በተለይ ደግሞ እስካሁን ባሉት በሌሎች የትራንስፖርት ዘርፎች ላይ የተገበረውን የታዳሽ ኃይል ስራዎች በትራንስፖርት በአየር ትራንስፖርት ዘርፍም ለመተግበር ነው። ይህ የነዳጅ አይነትን ለማምረት ዛሬ ስምምነት የተፈረረመው የተፈረመው ማለት ነው እንግዲህ ስምምነቱን የተፈራረሙት ኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴድሮስ ጌታቸውና የሰንበርድ አፍሪካ ዋና ስራ አስፈጻሚ የሆኑት ሪቻርድ ቤኔት ናቸው። እንግዲህ ዛሬ እንደሰማነው ከሆነ ይህ ስምምነት ከተፈረመ በኋላ ይህንን የዘላቂ የአቪዬሽን ነዳጅ የማምረት ስራው በቅርብ ጊዜያት ውስጥ ይጀመራል ማለት ነው። እንግዲህ ይህ ስራ በተለይ ደግሞ በአቪዬሽን ዘርፍ ኢትዮጵያ እየሰራች ያለችውን ስራ ከፍ የሚያደርግና የነዳጅ አቅርቦቷንም በዚህ የአየር ትራንስፖርት የነዳጅ አቅርቦት ላይ ከፍተኛ ሚና የሚኖረው እንደሆነ ነው የተነሳው። ባለፉት ጊዜያት እንግዲህ የአየር ንብረትን ለመቋቋም እየተሰሩ ያሉ ስራዎች አንድ አካል እንደሆነ ነው የተነሳው። ይህ የነዳጅ አይነት እንግዲህ ከመደበኛው የአውሮፕላን ነዳጅ የሚያደርሰውን የአየር ብክለት እስከ 80 በመቶ ድረስ የመቀነስ አቅም እንዳለው ነው የጥናቶች የሚያሳዩት። እንግዲህ ባለፉት ጊዜያት የወጡ የዓለም አቀፉ የትራንስፖርት የዓለም አቀፍ የአቪዬሽን ትራንስፖርት አያታ የሚያወጣቸው መረጃዎች ስናይ በዓለም አቀፍ የትራንስፖርት ዘርፍ የሚጠቀም የምንጠቀመው ነዳጅ አየር ብክለት ላይ የሚያስከትለው ተጽዕኖ እየጨመረ ይገኛል። እንግዲህ ኢትዮጵያም ይህንን የአየር ብክለት የሚቀንስና እስከ 80 በመቶ ድረስ የካርበን ልቀትን የሚቀንስ የነዳጅ አይነት እዚህ ኢትዮጵያ ውስጥ ለማምረት ዛሬ እርምጃዋን ጀምራለች። እንግዲህ ይህ ስምምነት በቀጣይ ሲተገበር በተለይ ደግሞ ለአውሮፕላን ነዳጅ የሚወጣ አሁን የውጭ ምንዛሪ ከመቀነስ አኳያ ትልቅ ሚና ይኖረዋል። በተጨማሪም እንግዲህ ኢትዮጵያ የአየር ንብረት ለውጥ የመከላከል ስራን መሬት ላይ አውርዳ በተጨባጭ እየሰራች የምትገኘውንም ስራዎች በተለይ ደግሞ በአረንጓዴ ኢኮኖሚ ስትራቴጂዋ ቀርጻ እየሰራችበት እንደመሆኑ መጠን ይህንን ስትራቴጂዋንም ወደ አቪዬሽን ዘርፍ በማምጣት ከፍተኛ የሆነ ቁርጠኝነት የምታሳይበት እንደሆነ ነው በዛሬው የስምምነት ፊርማ ላይ የተነገረው ማለት ነው። እንግዲህ ይህ ስምምነት በጣም ከአፍሪካ ደቡብ አፍሪካና ኬንያ ናቸው በጅምር ደረጃ ይህንን የነዳጅ አይነት ለማምረት እንቅስቃሴ ላይ ያሉት። ኢትዮጵያ በዚህ ደረጃ በትልቅ ቁርጠኝነት እንግዲህ ወደዚህ ዘርፍ ገብታለች ማለት ነው። የአየር ንብረት ለውጥ የመከላከል ስራዋን ከፍ የሚያደርግ እንደሆነም ነው የተነገረው ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። በረከት፣ ወደ አንተ እንመለስ። እጅግ አመሰግናለሁ አንዱ አለም። መልካም ቀን ይሆንልህ።